የዓለም ግዙፉ ግንብ በቬንዙዌላ ኮሮኒ ወንዝ ላይ የሚገኘው ሲሞን ቦለቫርድ ሃይድሮሊክ ፕላንት በመባል የሚታወቀው በጣም ትልቅ ከሆኑ ሀይቆችና ኤሌክትሪክ ኃይል ማመንጫ ጣቢያዎች መካከል አንዱ ነው። በቬንዙዌላ ሕዝብ 70% የሚደርስ የኤሌክትሪክ ኃይል የሚሰጠው ግንብ መገንባት የተጀመረው በ1963 ዓ.ም ም ነበር። በጊዜው ቬንዙዌላ የተፈጥሮ ሀብትን በመጠቀም የኢንዱስትሪ ልማትን በጠፍ አሳድጎ ነበረ። ይህ ትልቅ ፕሮጀክት በሁለት የግንባታ ዙሮች የተጠናቀቀ ሲሆን የመጀመሪያው በ1978 ተጠናቀቀ። ይህም ግድብ የተሰራው ከ4200 ኪሎ ሜትር ስኩዌር በላይ የሚደርስ ስፋት ያለው መሬት ላይ ሲሆን 16 ኪሎ ሜትር ስኩዌር የሚያህል ሰው ሰራሽ ሀይቅ ፈጥሯል። ሀይቁ በአጠቃላይ 132 ቢሊዮን ኩቢክ ውሃ ስለያዘ ለሀይል ምርትና ና ለአካባቢ ኢኮሲስተም በጣም አስፈላጊ የውሃ ምንጭ ነው። ግድቡ 162 ሜትር ከፍታ ያለው ና በኩሪያኒ ወንዝ ላይ 74 ኪሎ ሜትር የሚሆን ቦታ የያዘ ና በአጠቃላይ ሀያ ተርባይኖች አሉት። እንዲሁም ከ10 ሜጋዋት በላይ የኃይል ምርት መስጠት ችሏል። ይህም በዓለም ላይ ከሚገኙ አምስት ግዙፍ የኃይል ጣቢያዎች ውስጥ አንዱ ያደርገዋል። እዚህ ግድብ በቬንዜላ የሚገኙ እንደ ካራካስ ና እንደ ማራ ያሉ ትናንሽ ከተሞች እንዲሁም የአልሙኒየም የሆነ የብረታ ብረት ፋብሪካዎች በቂ ሀይልን ይጠቀማሉ። ነገር ግን ይህ ግድብ ብዙ ችግሮች አሉበት። ድርቅ በሚከሰትበት ጊዜ ሀይቁ በከፍተኛ መጠን ስለሚቀንስ የኃይል ምርቱ በዛው ልክ ይቀንሳል። ለዛም በ2010 እና በ2016 ዓ ም ላይ የተፈጠረው ችግር ትልቅ ተጽዕኖ አሳድሮ ነበረ። ዝቅተኛ የውሃ አቅርቦት ሰፊ የመብራት መጥፋትን ና የሀይል እጥረትን አስከተለ። እነዚህ ችግሮች ደግሞ በአንድ የኃይል ማመንጫ ላይ ብዙ አደጋዎች ግልጽ አድርገው አሳዩ። እንዲሁም እንስሳዎች ውሃ ስለተጠሙ ከአካባቢው ርቆ ለመሄድ ተገደው ነበረ። እናም በቆመ ውሃ ላይ የተፈጠሩ ጋዞች በተለይ የተባለው ኬሚካል በቅጽበት የአየር ሁኔታን መዛባትን አስከትሏል። ቬንዙዌላ የፖለቲካ ሁኔታን በግድቡ ላይ ተጽዕኖ ስላሳደረ በኢኮኖሚና በፖለቲካ የተያያዙ እጅግ ያልተጠበቀ ችግርን አስከትሏል። እንደዚ አይነት መረጃ እንዲደርሳችሁ ፎሎ ማድረግን አትርሱ።